ሰላም ኢትዮጵያውያን፣ ከአማራ ሚዲያ ኮርፖሬሽን ዲጂታል ሚዲያ የሰው ሠራሽ አስተውሎት ዜናዎችን እየቀረብ ያለው ደጀን ነኝ። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በባሕር ዳር ከተማ የተለያዩ የልማት ስራዎችን ተመለከቱ። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በማኅበራዊ ትስስር ገጻቸው ባጋሩት መልእክት ባሕር ዳር በስራ ላይ ትገኛለች ብለዋል። በከተማዋ እየተከናወኑ የሚገኙ የተለያዩ የልማት ስራዎችን ጎብኝተናል ያሉት ምክትል ጠቅላይ ሚኒስትሩ ባሕር ዳርን ወደ ምቹ ከተማነት ለማሸጋገር የሚረዱ የመንገድ ግንባታ፣ የኮሪደር ልማትና የተቋማት እድሳት ስራዎች በከፍተኛ ርብርብ እየተከናወኑ መሆኑን ተመልክተናል ብለዋል። ከተማይቱን ለነዋሪዎቿ ምቹ፣ ለቱሪስቶች ተወዳጅ፣ እንዲሁም በተለያዩ ምክንያቶች ወደ ከተማዋ ለሚመጡ እንግዶች ደግሞ ተመራጭ መዳረሻ ለማድረግ እየተሰሩ የሚገኙ ስራዎች ይበሉ የሚያሰኙ ናቸው ብለዋል። እነዚህ የተጀመሩ መልካም ተግባራትን ተጠናክረው እንዲቀጥሉ በተጨማሪም ፕሮጀክቶችን በጥራት ለማጠናቀቅ እየተደረገ ያለው ጥረትን አጠናክሮ ማስቀጠል ይገባልም ብለዋል። መንግሥት የከተሞች ውበትና የተፈጥሮ ሀብት ተጠብቆ እንዲዘምኑና የቱሪስት መስህብነታቸው እንዲጨምር ክትትልና ድጋፍ ለሚሹ ጉዳዮች አስፈላጊውን ድጋፍ እና ክትትል ያደርጋል ሲሉም ገልጸዋል። ሕዝበ ሙስሊሙ የኢድ አልአድሃ አረፋ በዓልን ሲያከብር የተቸገሩትን በማሰብ ሊሆን እንደሚገባ የአማራ ክልል እስልምና ጉዳዮች ከፍተኛ ምክር ቤት አሳሰበም። ሕዝበ ሙስሊሙ የኢድ አልአድሃ አረፋ በዓልን ሲያከብር የተቸገሩትና የተፈናቀሉትን በመርዳት የታመሙትን በመጠየቅና በማሳከም መሆን እንዳለበትም የአማራ ክልል እስልምና ጉዳዮች ከፍተኛ ምክር ቤት አሳስቧል። የኢድ አልአድሃ አረፋ ክብረ በዓል የእርድ በዓል ተብሎ ይታወቃል ያሉት በአማራ ክልል እስልምና ጉዳዮች ከፍተኛ ምክር ቤት የዳአዋና የትምህርት ዘርፍ ኃላፊ ሼህ መሐመድ ኢብራሂም በዓሉ የሰላም የአንድነትና የብልጽግና እንዲሆን ተመኝተዋል። ከአማራ ሚዲያ ኮርፖሬሽን ዲጂታል ሚዲያ የሰው ሠራሽ አስተውሎት ዜናዎቻችን እስካሁኖቹ ነበሩ። ለሕብረተሰብ ለውጥ እንተጋለን። አማራ ሚዲያ ኮርፖሬሽን።